ሱስን በተመለከተ ሶስት ነገሮችን ልናገር እፈልጋለሁ። አንደኛው በአንድ ወቅት የሰማሁት አንድ ገጠመኝ ነው እና አንዲት ህፃን ልጅ በእድሜ በጣም ትንሽ አስር ዓመት እንኳን ያልሞላት ህፃን ልጅ የአባቷን መኪና ፓርክ ካደረገበት ቦታ በአጋጣሚ የመኪናውን ቁልፍ ውስጡ ከቶ ለሌላ ጉዳይ ሲወጣ ሁሌ ታይ ስለነበር ሲነዳ፣ እንደዛ መንዳት ትፈልጋለች ይች ህፃና ዘላ መኪና ውስጥ ትገባለች ። ትገባና ታስነሳውና መኪናውን መንዳት ትጀምራለች። በአጋጣሚ ሆኖ ብዙ የሚያሰጋ መንገድ አይደለም፣ ግን አንድ አራት አምስት መኪናዎች ገጫጭታ ገጫጭታ ገጫጭታ ሄዳ ከአጥር ጋር ተጋጭታ ትቆማለች እና በጣም ለመቆጣት የምታሳሳ ህጻናት እና ምን ሆነሽ ነው? ለምን አስነሳሽው? ካስነሳሽ ደግሞ ለምን አታቆሚውም? አሏት እና ሕፃኗ የመለሰችው መልስ ምንድን ነው? ማስጀመር እንጂ ማስቆም አልችልም ማለት ነው። ለምንድ ነው ይህን ያነሳሁት? መጀመር የምንችላቸው ማቆም የማንችላቸው ነገሮች አሉ የሉ? አሉ። ከነዚህ ውስጥ መካከል ሱስ አንዱ ነው። መቼስ ሰው ሱስ ሲጀምር እስቲ ሱሰኛ ልሁን ብሎ አይጀምርም። ልብስ ወዶ አይቆሽሽም አለ። ልብስ የሚቆሽሸው ቀስ ብሎ ሳይታወቀው ነው። ንጹሕ ሆኖ ለብሰነው የወጣነው ልብስ ማታ ስናየው ቆሽሾ ልናየው እንችላለን። ስለዚህ ሳታውቀው የምትገባበት ነገር አለ። እስቲ ልሞክረው ተብለ ወይ በጓደኛ ተገፋፍተ ልክ ሄዋንን ጸበለስን ብትበሉ ይገለጽላቸዋል እንዳለ ብዙ እባቦች እባብ ባንላቸው ጓደኞቻችን እንደ እባብ አክትል ሊያደርጉ ይችላል። እስቲ አንድ የሞክረው ይህን መጠጥ ቀም ሰው አታቅም ይህን ክለብ አታቂውም ይህን ነገር እንዲያርግ አታቅም ብለው የሚመክሩን ሰዎች ነው። እንደ ቀልድ እንደ ዋዛ ለመዝናናት ተብሎ የተጀመረ ነገር ልክ ይቺ ልጅ እንዳስነሳችው መኪናውን ማቆም ያልተቻለ በጣም የብዙ ሰው ህይወት ውስጥ መከራ። እንግዲህ ሱስ ያለበትን ሰው ቁጭ አድርገን እንመከራለን። አንዳንዴ እንደ ቤተሰብ ይህ ልጅ ተዋልነው ተዋልነው ተዋልነው አልሰማም፣ የመጨረሻ እንምከረው ይባላል። ግን ፈልገውት አይደለም። ሰዎች ሱስ ውስጥ የሚገቡት ሳያውቁት ይገቡበታል። መውጫው ደግሞ ከባድ ነው። ልክ ልጅቷ እንዳስነሳችው መኪና ማለት ነው። በመንፈሳዊ አይን ስናየው መጽሐፍ ቅዱስ ላይ ክርስቶስ ለእንደዚህ አይነት ነገሮች መፍትሄ ሲሰጥ እናገኛለን። አንደኛው አስራ ሁለት ዓመት ደም ይፈሳት የነበረች ሴት ነች። ይቺ ሴት እንደ ማንኛውም ሴት መጀመሪያ ደም በፈሰሳት ሰዓት የምትገምተው ያው የሆነ ጊዜ ሊቆም የሚችል ደም ነው ብላ ነው የምታስበው። የሚገርመው ግን ለአስራ ሁለት ዓመት ያለማቋረጥ አስቡት፣ ደም መፍሰስን ከርኩሰት ጋር በሚያገናኝ አይሁድ ማህበረሰብ መካከል ሆና ማለት ነው። ለአስራ ሁለት ዓመታት ያህል ያለማቋረጥ ደም ይፈሳት ነበር። እና ገንዘቧን ሁሉ ለባለ መድኃኒቶች ከሰረች ይላል ያልሄደችበት ያልረገጠችው ቦታ አልነበረም ገንዘቧን ሁሉ ጨረሰች ምንም አላገኘች መጨረሻ ላይ ሄዳ ክርስቶስ በመንገድ እያለፈ እያለ ማናገርም እንኳን አልፈለገችም ምክንያቱም አፍራለች በጣም ተገለለች ነች እሷን መንካት ደግሞ ሪቹዋሊ ያረክሳል በአይሁድ እምነት ደም የሚፈሰውን ሰው መንካት ራሱ እንደ ርኩሰት ነው የሚቆጠረው ስለዚህ ቀስ ብላ ሄዳ የጨርቁን የልብሱን ጫፍ ብቻ ወገሰሰት ጽንፈ ልብሱ ይላል የልብሱን ጫፉን ብቻ ስትነካው 12 ዓመት ይፈስ የነበረው ደም ምን ሆነ ቀጣለ ይሄ ማለት ክርስቶስ ብቻ ሊያቆማቸው የሚችሉ ደሞች አሉ ማለት ነው። አንድ ሱስ ውስጥ ያለ ሰው ማቆም እየፈለገ አሁን እቺ ሴት ያልሞከረችው ነገር የለም ይህንን ደም አደለ ለማቆም ግን፣ ብላ ብላ ብላ መጨረሻ ላይ አቃታት። እና የናዝሬቱ መድኃኒት የናዝሬቱ ኢየሱስ ክርስቶስ መድኃኒ ዓለም በጨርቁ ጫፍ ብቻ አናግሯት አደለም፣ መክሯት አደለም፣ ጸልዮላት አደለም፣ በልብሱ ጫፍ ብቻ ሊያቆመው የሚችል ነገር ነበረ ለካ እሷን 12 ዓመት ያሰቃዩ። ስለዚህ አንዳንድ ሰዎች ሱስ ውስጥ ገብተው ሊያቆሙት ያልቻሉትን ነገር ድንገት ሊያቆመው የሚችለው መንፈሳዊው ነገር ነው። ይህንን በደንብ ነቀሲስ ዘክርስቶስ ተረድተውታል። ጸሎት የሚያቆመው ነገር አለ። ሁለተኛ ክርስቶስ ተመሳሳይ ስራ የሰራው ጠራራ ፀሐይ ላይ ውሃ ልትቀዳ የቆመች ሴት፣ ዮሐንስ ወንጌል ምዕራፍ አራት ላይ ሄዳ ውሃ ጠጭኝ ብሎ ክርስቶስ አናገራት። አንተ አይሁዳዊ ስትሆን እኔ ሳምራዊት ከመሆን እንዴት ውሃ ትለምናለህ አለችው። ክርስቶስ የጠየቃት ውሃ ነው ውሃ ጠጭኝ ነው ያለው። እሷ ግን አንተ አይሁዳዊ ነህ እኔ ሳምራዊት ነኝ አለች። ይሄ ማለት ውሃ ሲጠየቅ የዘር ጉዳይ የሚያወራ ሰዋለሁ አንተ አማራ ስትሆን፣ አንተ ትግሬ ስትሆን እንደማለት ማለት ነው። ሰው ለመርዳት ውሃ ለማጠጣት ዘሩን መቁጠር አያስፈልገውም ማለት። ውሃው አይሁዳዊም አይደለም ሳምራዊም አይደለም ውሃ ነው። እሷ ግን ጠየቀችው፣ አንተ አይሁዳዊ ስትሆን አለችው። ክርስቶስ ታግሶ ጸባይዋን። ሱስ ላይ ያለ ሰው ጸባይ አይኖረውም። የሆነ ችግር ውስጥ ያለ ሰው ሀርት ፒፕል ሀርት ፒፕል ይባላል። የተጎዱ ሰዎች ሰው ይጎዳሉ፣ ይነጫነጫሉ፣ ያስቀይማሉ፣ ይሳደባሉ። ጥሩ እያረክላቸው ግሬትፉል አይሆኑ እና የዚችን ሴት ጸባይ ታግሶ አናገራት። ምን አላት? ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የህይወትን ውሃ እንዲሰጥሽ ትለምኝው ነበር አላት። ሴቲቱ ምን አለች ይላል? ጌታ ሆይ፣ ተመልሼ ወደዚህ ጉድጓድ እንዳልመጣ ይህንን ውሃ ስጠኝ አለችው። ተመልሼ ወደዚህ ጉድጓድ ምን እንዳለ። ይሄ ማለት ሁላችንም በህይወታችን ውስጥ መመለስ ሳንፈልግ የምንመለስባቸው ጉድጓዶች አሉ። ማቆም እየፈለግን በቃ ዘንድሮስ በተለይ አዲስ ዓመት በመጣ ቁጥር የመጨረሻ ነው፣ ዛሬ የመጨረሻ ቀኔ ነው። ስንት ሰው እኮ ሲጋራ ሰብሯል፣ ስንት ሰው እኮ መጠጥ ደፍቷል። ሁለተኛ አልጠጣም፣ ሁለተኛ አላጨስም ብሎ ተመልሶ ግን ይገባበታል። ማህበረሰቡም አይደግፈውም። ምን አሁን እቺ ጾም እስክትወጣ እንተያያለን እያለ ሞራሉን ይነከዋል፣ አያበረታታው። ይቺ ሴት ግን ምንድን የለመነችው ክርስቶስን ወደዚህ ጉድጓት ተመልሼ እንዳልመጣ የሚያደርግ ውሃ ስጠኝ ያለችው። ስለዚህ የማይረካ ጥማታችንን ተመልሰን የምንመጣበትን ጉድጓድ ማስቆም የሚችለው እግዚአብሔር ብቻ ነው እና ይህንን የተረዳ ተቋም ነው። ጸሎቱን ቅድም እያየን ነበረ። እነዚህ ወጣቶች በጤናው እኳን አንጸልይም እኮ ቤታችን ሆነን በጠዋት ተነስቷ ቀኑን እግዚአብሔርን በማመስገን የማይጀምር ብዙ ሰው አለ።